በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የስደተኛው መሪ ትዝታ በሰማይ አምላክ መልእክት። አሁን መንግስቱ ኃይለማርያም በህይወት አሉ፣ በህይወት እያሉ እያዩ ነው። መልካም ነገር አላቸው፣ ሀገራቸውን ይወዳሉ። ብዙ ደካማ ጎን ነበራቸው። ያንን ደካማ ጎናቸው እግዚአብሔር አንድ ጥሩ ነገራቸውን ስቦ ይህንን ጊዜ ሲሰጣቸው ለንስሐ ጊዜ ሰጥቷቸዋል ማለት ነው። የሀገሪቷንም ፍቅርም ስላላቸው ይኸው አገሪቷ እንደዚህ ብለህ አላት የነበርከው የወደድካት ሀገር ይሄው እዚህ ደረጃ ላይ ደርሳለች ተብሎ ይባላሉ ማለት ነው። ኢትዮጵያ ትቅደም፣ ያለምንም ደም ትውልድን በሀገር ፍቅር ናፍቆት ያስተሳሰረ የደርግ መንግስት መሪ ቃል ነበር። ሃሁ ኢትዮጵያ ትቅደም። ኮሎኔል መንግስቱ ኃይለማርያም ሀገር ወዳድ ኢትዮጵያን አፍቃሪ እንደሆኑ ጠላትም ተቃዋሚም ደጋፊም ይመሰክርላቸዋል። እያንዳንዱ ደቂቃና ሰካንድ በእያንዳንዱ ወገናችን ህይወት ላይ ይወስናል። እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁሩ ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ። ንቀውናል፣ ደፍረውናል። ብታምኑም ባታምኑ በቁም ሞተናል። ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ? ክፉና አረመኔ ናቸው ሲሉ ሕወሓትና የሻቢያ ሰዎች ስለ መንግሥቱ ኃይለ ማርያም ይናገራሉ። ሕወሓት ደግሞ የመንግሥቱ ኃይለ ማርያምን ስም በማጥፋት ታሪኩን ለማደብዘዝ ያልቆፈሩት ጉድጓድ እንደሌለ አብዛኛው ሰው ይናገራል። የዚህ ዘመን ትውልድ ደግሞ ናና መንግዬ ናና፣ ባንተ ዘመን ባነፈጠርም፣ ታሪክህን በሰማን ጊዜ፣ ለሀገርህ ያለህን ፍቅር ባወቅን ጊዜ፣ ኢትዮጵያ ትቅደም የሚለውን መፈክርህን በሰማን ቁጥር ያ ያልተፈጠርንበት ያ ያልኖርንበት ዘመን ናፈቀን። ናና መንግዬ ናና ሲሉ የዚህ ዘመን ትውልድ ለኮሎኔል መንግስቱ ኃይለ ማርያም ያላቸውን ፍቅርና ክብር ይገልጻሉ። ዛሬ በዘገባዬ ወደ እናንተ የማቀርበው የኢትዮጵያን ዳር ድንበር ስላስከበሩት ከሰሞኑ የ84 ዓመት ልደታቸውን ስላከበሩትና ለሀገር ደማቅ ታሪክ ስለ ጻፉት የክብር ሽልማት ስለተበረከተላቸው ስለ ኮሎኔል መንግሥቱ ኃይለማርያም የተነገረውን የሰማይ አምላክ መልእክትን በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ኢትዮጵያ ምስጢር ናት፣ በቁም የቀበሯትን ትቀብራለች። የሸጧትን ባንዳዎች ሞተውም አፈሯን እንዳይቀምሱ ታደርጋለች። ኢትዮጵያ ምስጢር ናት፣ ያከበሯትን ታከብራለች ተብሎ በታሪክ ድርሳናት እንደተጻፈው መንግስቱ ኃይለ ማርያም ሻንጣውን ሰብስቦ ይዞ ወጥቷል። እንግዲህ እስካሁን ደግሞ እያየ ነው መንግስት ኢትዮጵያ ላይ ሲቀያየር እንግዲህ እሱ ከዚህ ዓለም በሞት ሲያልፍ አስክሬኑ ይገርማል። ኃይለ ማርያም እንዴት ሞት ስለሞት ታወራለች? ስለ መንግስቱ ኃይለ ማርያም ልባል እችላለሁ ግን የታዘዝኩት ስለሆነ ነው። አስክሬኑ ኢትዮጵያ ይፈቀድለታል፣ አፈሩ እንዲቀምስ ማለት ነው። መንግስቱ ኃይለ ማርያም ዛሬ በህይወት ኖረው የሚወዷትን ሀገር የሚፈራረቅባትን ነገር እየሰሙ እየታዘቡ ነው። መንግስቱ ኃይለ ማርያም የሀገር መሪ በነበሩበት ጊዜ የሚደግፋቸውም ሕዝብ እንደነበረ ሁሉ የሚነቅፋቸውና የሚቃወማቸው ሕዝብ እንደነበሩ እሙን ነው። በፖለቲካ የመጣ መንግስት ሆኖ የደጋፊ መኖርና የተቃዋሚ መኖር ተፈጥሯዊ ያለ የሚኖር ቢሆንም ተቃውሞው ሚዛናዊ ነው ወይ የሚለውን ስንመለከት ኮሎኔል መንግስቱ ኃይለ ማርያም ሀገር ወዳድ፣ ኢትዮጵያን አፍቃሪ እንደነበሩ ዓለም ይመሰክራል። አይረሴ ውለታው የታሪክ መዛግብት ዛሬም ይናገራል። አፍሪካን ያቀና ኔልሰን ማንዴላን ያሰለጠነ ጋዳፊን ያበረታ በቅኝ ግዛት የተያዙ የአፍሪካ ሀገራትን ነፃ ያወጣው ከህይወቱ አበልጦ ለሀገሩ የሚሳሳው መንጌ ኃይለማርያም አንበሳው አንበሳው በማለት ያሞገሱታል። ግብፅ፣ ኢራቅ፣ ሶማሊያ፣ ሱዳን፣ አሜሪካ፣ ሳዑዲ አረቢያ ኢትዮጵያን ለመውረር በተነሱ ጊዜ ጓድ መንግስቱ ኃይለማርያም ሚያዝያ አራት ቀን 1969 ዓ ም በአቡሻራ አቆጣጠር የሀገር ወረራ ነገሩ ያላማራቸው ቆፍጣናው የኢትዮጵያ ፕሬዚዳንት በመገናኛ ብዙሃን ብቅ ብለው እናት ሀገርህ ተወራለች፣ ተነስና ዝመት የሚል መልእክት አስተላለፉ። በዚህን ጊዜ ነው እንዳቡ ሻራ አቆጣጠር ሐምሌ 1969 ዓመተ ምሕረት መድኃኒትና መሳሪያ የጫኑ ንብረትነታቸው የግብጽና የኢራቅ የሆኑ አውሮፕላኖች ወደ ሶማሊያ መብረር ጀመሩ። በተመሳሳይ ጊዜ የሱዳን መንግስት የኢትዮጵያን አውሮፕላኖች በእኔ አየር ክልል ውስጥ እንዳይበሩ ሲል ውሳኔ አስተላለፈ። አሜሪካም ተነሳች ከሶማሊያ ጋር በመቆም ባንዳነቷን አሳውቃ የተለያዩ ከባባድ የጦር መሳሪያዎችን ለሶማሊያ በእርዳታ አቀረበች። በዚሁ ዓመትም ሳዑዲ አረቢያ ኢትዮጵያን ለመውረር ለተዘጋጀችው ለሶማሊያ የ500 ሚሊዮን ዶላር እርዳታ ማድረጓን አስታወቀች። ኢትዮጵያ አሁን ስጋት ላይ ናት። ሐምሌ 16 ቀን 1969 ዓ ም በአራት ሜካናይዝድ ብርጌድ የተደገፈው የሶማሊያ ጦር የእናት ሀገርን ድንበር ጥሶ በመግባት ኦጋዴንና ጅጅጋን ወረረ። ይህን ጊዜ በነገሩ እንደ ነብር የተቆጡት ቆፍጣናው መሪ በአነስተኛው አውሮፕላናቸው ከአዲስ አበባ በቀጥታ ወደ ሐረር በመብረር ሰራዊቱ መልሶ እንዲያጠቃ ትእዛዝ አስተላለፉ። በቆራጡ መሪ ጓድ መንግሥቱ ኃይለ ማርያም ትእዛዝ የተንቀሳቀሰው አብዮታዊ ሰራዊትም የሶማሊያን ወታደሮች አፈር ከድሜ በማስጋጥ ለአንዴና ለመጨረሻ ጊዜ የዚያድ ባሬን ጦር አይቀጡ ቅጣት ከቀጣ በኋላ የካቲት 27 ቀን 1970 ዓ.ም ሶማሌ ላይ አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በክብር አውለበለበ። በህብረ ብሔር መዝሙር የሀገር ስም ያስጠራ፣ የኢትዮጵያን ዳር ድንበር ሀገሩን ያስፈራ፣ የካራ ማራው ድል ሀውልቱን ያሰራ ኢትዮጵያን ያኮራ። ያ አስተንፍሰ ነዋል የሴድባሬ ጎማ አሁን ተንፍሰዋል። በዚህ በምዕራብ በኩል ያበጠ ጎማ አለ ሁላችን ኢትዮጵያ ትቅደም፣ ቀይ ባህር ደማችን ነው፣ ያልተማረ ይማር፣ እናት ሀገር ወይ ሞት የደርግ መንግስት መፈክር ነው። በመንግስቱ ኃይለ ማርያም ጊዜ ብሔር አይታወቅም። ነጋዴው ከታሪፍ በላይ አይሸጥም አይለውጥም። ጥራት የሌለው ነገር ለህዝቡ አያቀርብም። እንደ ዛሬው ጊዜ የዋጋ ንረት በየጊዜው መጨመር አይታሰብም። ከአረንጓዴ ቢጫ፣ ቀይ ሰንደቅ ዓላማ ሌላ ባንዲራ በሀገሪቷ ላይ ማውለብለብ ሊሞከር ቀርቶ አይታሰብም። መንግሥቱ ኃይለ ማርያም እንዲህ ይላሉ፤ ባንዳነት፣ መናፍቅነት፣ ግብረ ሰዶማዊነት ሀገሬን አያረክሳትም ይላሉ። ሀገር እልፍ ጉዳይ የተጠቀለሉባት የማንነት ውርስ ናት። በሀገር ውስጥ የባለሀገሩ እትብት ተቀብሯል፣ አጽሞም በአፈሩ ላይ የታጠረማገር ማገር ነው። በሀገር ውስጥ ባህል፣ ቋንቋ፣ ወግና ልማድ ተሳስሮ ገደብ ሳይኖረው መዋሃዱ የባለ ሀገሩ የማንነት ውቅር የሀገር ፍቅር ውጤት ነው ይላሉ። በሀገር ውስጥ ሕግ ተደንግጓል። ትምህርት ፋናውን ያንቦገቡጋል። ፀሐይ ደመቀች ብርሃኗን ለእኛ ማለት አወቀች። ፀሐይ ብርሃን ፈንጥቃ ከአድማስ ወደ እኛ መጥቃ ጊዜው ደመቀ ጠራ ሰማይ፣ በእናት ሀገር በእማይ። የተማሪው መፈክር የአለባበስ ካኪ ዩኒፎርሙ ስርዓቱና ክብሮቱ ዛሬም ድረስ በታሪክ ይወሳል በጓድ መንግሥቱ ኃይለ ማርያም ጊዜ። የማይካደው ሐቅ ግን የሀገር ሉዓላዊነቷ የጸና ግንብ ነው። ሕዝቧ ከጠረፍ እስከ ጠረፍ በኢትዮጵያዊነት ማገር የተሳሰረ ግንብ ነው። ሀገርን ለሚሸጥና ትውልድን በከፋፍለህ ግዛው ፖለቲካ ቅስቀሳ ለሚያደርግ ግን ምሕረት እንደሌለው እና ቀይ ሽብር እያለ የሚረሽን መሆኑ ይነገርለታል። አሁን የደርግ ዘመን አልፎ ይህ ትውልድ ያለንበት ጊዜ ደርሰናል። ዘመናት ተቀያይረው ዓመታት ነጉደው ትውልድ አልፎ ትውልድ ተተክተዋል። ይህም ትውልድ ያልፍና ሌላው ይተካል። የዛሬ ገላ የነገ ትቢያ ይሆናል። የዛሬ መልካም ስራ ግን ዘላለማዊ ክብር ቅርስና የታሪክ ድርሳን ነው። በታሪክ ውስጥ የሚወለዱ ዘመናትን አልፈው አይረሴ ታሪኩ ነው። በሰው ህሊና ልብ ውስጥ ታትመው የሚቀመጡ የሀገር ባለውለታ ለሆኑት ባለፈው ሳምንት የ84 ዓመት ልደታቸውን ባከበሩበት ለቀድሞው ፕሬዚዳንት ኮሎኔል መንግሥቱ ኃይለማርያም በሥልጣን ዘመናቸው የመሠረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያ ሶሳይቲ ፓርትነርሽፕ የተባለ ድርጅት ሽልማት እንዳበረከተላቸው ተሰምተዋል። ከዚህ ጋር ተያይዞ ስለ ኮሎኔል መንግስቱ ኃይለ ማርያም በሰማይ አምላክ መልእክት በንግስተ ነገስታት እህተ ማርያም ዘኢትዮጵያ እንዲህ ተብሎ ነበር። አሁን መንግስቱ ኃይለ ማርያም በአክ በህይወት አሉ። በህይወት እያሉ እያዩ ነው። መልካም ነገር አላቸው። ሀገራቸውን ይወዳሉ። ብዙ ደካማ ጎን ነበራቸው። ያንን ደካማ ጎናቸው እግዚአብሔር አንድ ጥሩ ነገራቸውን ስቦ ይሄንን ጊዜ ሲሰጣቸው ለንስሐ ጊዜ ሰጥቷቸዋል ማለት ነው። የሃገሪቷንም ፍቅርም ስላላቸው ይሄው አገሪቷ እንደዚህ ብለህ ያላት የነበርከው ይሄው ደርካት ሀገር ይሄው እዚህ ደረጃ ላይ ደርሳለችም ተብሎ ይባላሉ ማለት ነው። ስደተኛው መሪ የቀድሞው ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም የኢትዮጵያ ህዝብ ወርቅ ስታነጥፍለት ፋንዲያ ነው ይላል ብለው ተናግረዋል ይባላል። ምናልባት አንድ ህዝብ አንድ ሀገር አንድ ሰንደቅ ዓላማ አንድ አፍሪካ ብሎ ዓላማ ይዞ ስለተነሳ በመንግስቱ ኃይለማርያም ላይ ብዙ ጦርነት ተከፍቶበታል። በእናት ሀገሩ ዳር ድንበር መጥተውበታል። በውጭም በውስጥም ብዙ ትግል ገጥሞታል። ብዙ የስም ማጥፋት ዘመቻም ተከፍቶበታል። ብዙ የመግደል ሙከራም ተደርጎበታል። አፍሪካን ነጻ እያወጣ ስለሆነ ምዕራባውያን ሀገራት በክፋት አሲረውበታል። በወቅቱ የሀገሩ ሕዝብ ስላልተረዳው ለዛሬው መከራና መከፋፈል ተዳርጓል ሲሉ ብዙዎች አስተያየታቸውን ይገልጻሉ። ትውልድ ያልፋል፣ እውነት ይነሳል። ሀገር ባለውለታዋን አትረሳም። ትናንት አልፏል፣ ዛሬም ያልፋል። ሀገሪትን ኢትዮጵያ የትንሣኤዋ ብርሃን ዓለምን ይመላል እያልኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ